አሰላሙ አሌይኩም ሀባይቤ እንዲሁም ሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ለዛሬ ዘላችሁ የመጣሁት የቀረፋ ዳቦ ወይስ ጣፋጭ የትኛውን እንበለው? ለማንኛውም ምርጥና የሚያምር የሚጣፍጥ አብረን እንሰራለን። እስከ መጨረሻ ከኔ ጋር ቆዩ። ለብ ያል ወተት አንድ ከሩብ እንጠቀማለን። አራት ማንኪያ ስኳር ወተቱ ከፓውደር መቀየር ትችላላችሁ። እንዲሁም አንድ ማንኪያ እርሾ እርሾውን የምትጠረጠሩት የቆየ ከሆነ በእንደዚህ አይነት መልኩ ካዋህዳችሁ በኋላ ለአስር ደቂቃ የሚሆን ለአምስት ደቂቃ ከወጎን ከድናችሁ ማስቀመጥ ትችላላችሁ። ሮብኮፕ ደግሞ ዘይት። አሁን የምንሰራው በጣም ሊጡ ምርጥ ሊጥ ነው። ማሻላ ተባረከላ ጥጥ የሆነ ነው። ዳቦ የምንሰራው ማለት ነው። እና እንሻላ እስከመጨረሻ ሰብስክራይብ ያደረጋችሁ ላይክ፣ ሼር እያደረጋችሁ እስከመጨረሻ ከኔ ጋር ቆዩ። የምታበረታቱኝ ደግሞ እጅግ እጅግ አርጌ አመሰግናችኋለሁ። አላህ ያክብርልኝ። አሁን መጀመሪያ ግማሽ ኮብ ዱቄቴን ጨምሬ አዋህዳለሁ። ዱቄትን ያዘጋጀሁትኝ ሶስት ኮብ ከግማሽ ነው። በእንደዚህ አይነት መልኩ ካዋህድኩትኝ በኋላ ደግሞ ሁሉንም ጨምሬ በእጄን አበኳዋለሁ። እና ስናበኳው በደንብ አድርገን ማሸት አለብን። ለሰባት ደቂቃ ለአስር አስር ደቂቃ የሚሆን ቆንጆ ሊጥ ሲሆን በእጃችን ያስታውቀናል። ቆንጆ ሲሆን ማለት ነው። እና እንሻላ እስከሚጨረሻ ከእኔ ጋር ቆዩ። እና አንድ ማንኪያ ፒኪን ፓውደር፣ አንድ ማንኪያ ቬኒላ እንዲሁም ጨውን ይጨምራለን አሁን ጨው ስንጨምር እናንተ እንደምትፈልጉትን መጠን መጨመር ትችላላችሁ። እኔ ጨመርኩትኝ ፒክን ፓውደር በትንሿ ማንኪያ ለምን ለመብካቱ እንዲያግዘን ማለት ነው። እንዲሁም ቬኔላ ጥሩ ቃና እንዲኖረው ያደርግልናል። ስለዚህ በትንሿ ማንኪያ ተጠቅሜያለሁ ማለት ነው። እንሻላ በደንብ አርግ እናሸዋለን። እጃችን ላይ ያስታውቃል፣ ቆንጆ ሲሆን ማለት ነው እና እንሻላ አበረታቱኝ ይላችኋለሁ። በዚህ አጋጣሚ ሰብስክራይብ እያደረጋችሁ ካላችሁ የምትመለከቱኝ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ላይክ፣ ሼር በማድረግ ተባበሩኝ። እንሻላህ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። አያችሁ ሊጡን ቆንጆ ሲሆን እንደዚህ ለስለስ ያለ የሆነ ላይ ላዩ ያስታውቃል። በእንደዚህ አይነት መልኩ አሁን የምናስቀምጥበትን ሰሀን ዘይት ወይም ዱቄት ነስነሳ አድርገን እናስቀምጠዋለን። ዘይት ከሆነም ቀባ አድርገን እናስቀምጠዋለን ማለት ነው። ለአንድ ሰዓት የሚያክል ኮፍ እንዲልልን እንተዋለን። በላስቲክ ሸፍን አድርገን ማለት ነው። ነፋስ እንዳይገባው በደንብ አድርገን መክደን አለብን። አሁን ደግሞ ኮፍ እስከሚልልን ድረስ የምናዘጋጀው ግማሽ ኩባያ ሱከር፣ ሶስት ማንኪያ በትልቁ ቀረፋ፣ እንዲሁም ነሻ በትንሽዬ ማንኪያ ሁለት እንጨምራለን። በደንብ እናዋህደዋለን። ትንሽዬም ቬኒላ ለጥሩ ሽታ እንዲኖረው ያደርግልናል። ትንሽዬም ቬኒላ ጨምሬያለሁ ማለት ነው። እና በእንደዚህ አይነት መልኩ በደንብ ካዋሃድነው በኋላ ደግሞ ወደ ሌላ እንሄዳለን። እስከመጨረሻ ከኔ ጋር ቆዩ። ማሻአላ ተባረከላ። ከአንድ ሰዓት በኋላ በእንደዚ አይነት መልኩ ኮፍ ብሎልኛል። ማሻላ ነው፣ በክቶልኛል። እንሻላ አሁንም ደግሞ በምን አይነት መልኩ እንደምናዳምጠው እናያለን። እስከዛው ግን ሰብስክራይብ ያላርጋችሁ ካላችሁ ሰብስክራይብ እያረጋችሁ፣ እንዲሁም የደውሉ ምልክቷን በማጥቆር አዲስ አዲስ ነገር ሰራ እንዲለቃችሁ አድርጎ እንዲሁም ላይክ አድርጉልኝ፣ ሼርም በማድረግ ተባበሩኝ። እንሻላህ አሁን ዱቄቴን በዚህ አይነት መልኩ ከነሰነስኩ በኋላ እዳምጣለሁ ማለት ነው። ስንዳምጠው በቀስታ እንደዚህ በኃይል ሳይሆን ቀስ እያደረግን እያባበልን ማለት ነው። እንደዚህ ጫን ሳንለው ማለት ነው። ቆንጆ እንዲወጣልን እንደዚህ ሶፍት የሆነ እንዲወጣልን ማለት ነው። ስነዳምጠ በተቻለ ንመጠን አራት ማዕዘን እንዲሆነልን አርገን እናዳምጠዋለን። እንሻላ በደንብ አርገን እንዲመቸን ማለት ነው። አያችሁ፣ በእንደዚህ አይነት መልኩ አራት ማዕዘን አርጌ አስተካክ የዋለው አሁን የምንቀባው ዝብዳ ነው፣ ቅቤ ማለት ነው። ቅቤ ይህን ሁሉም አይደለም የምቀባው፣ ይህን ያስኩትኝ በቂው ነው። አሁን ቀረፋውን የዋሃድነውን ከስኮሩ ጋር እንደዚ አይነት መክልኮ እኩል አድርገን እናዳርሰዋለን። አሁን በእንደዚህ አይነት መልኩ ደግሞ ጫን ጫን ስናርገው ወደ ዝብድ ከዝብዳው ጋር ይያዛል። እንደዚህ ፍርክትክት ብለው እንትን ቀረፋውን እንዳይፈስብን ማለት ነው። አሁን በእንደዚህ አይነት መልኩ እንጠቀልለዋለን። ከፈለጋችሁ ቆርጣችሁ መጠቅለል ትችላላችሁ። ግን ይህን ነገር ቀለል ይላል ይመስለኛል። እኔ እንደዚህ ቆርጦ አንዳንድ ከመጠቅለል ሁሉንም ጠቅለላ አርገሽ ጠቅለላ አርገን ማለት ነው ብንቆርጦ ይቀላል እሱ ነው ቀላል ሆኖ የታየኝ ማለት ነው። እኔ ስሰራ በእንደዚህ አይነት መልኩ ነው የምሰራው፣ እና ጫፉን በአንድ በኩል ብዙ ቀረፋ አታርጉበት። ለምን? በደንብ ስናያይዘው እንደዚህ አርገን አሁን በብሩሽ አርገን ውሃ እንቀባዋለን። በደንብ እንድያያዝ ማለት ነው። እንደዚህ ክፍት ክፍት እንዳይልብን እያቸው። በእንደዚህ አይነት መልኩ ካስተካከለኝ በኋላ ስንቆርጠው አሁን ሜትር ካላቸው በሜትር፣ ሜትር ከሌላቸው ደግሞ እኩል እንዲሆንልኝ አንዱ ትልቅ አንዱ ትንሽ እንዳይሆን በያዛችሁት ነገር እንደዚህ፣ እኔ ባገኙት ነገር ነው ማለት ነው። ግን እኩል እንዲሆንልኝ ሁሉንም እኩል ሆኖ ሲወጣ ደስ ይላል፣ ከአንዱ ትልቅ አንዱ ትንሽ ከመሆን ማለት ነው። አሁን በእንደዚህ አይነት መልኩ ቆርጫ አለው። የምሰራበት ደግሞ ዝብዳ እቀባዋለሁ ማለት ነው። ዝብዳ ሲቀባ የሆነ ሽታውን ደስ የሚላለው ዘይት መቀባትም ትችላላችሁ። በእንደዚህ አይነት መልኩ ደርድረን ከጨረሰን ለግማሽ ሰዓት የሚያክል ሸፍነን እረፍት እንዲወስድ እናደርገዋለን። ከዛ በኋላ ደግሞ እረፍት ከወሰደ ወደ ፍሩን እናስገባዋለን ማለት ነው። እስከዛው ግን ሶስ እንሰራለን። ላይ ላዩ የምናፈሰው አንድ ኩባያ የተፈጨ ስኳር። ስኳርም ቤት ላይ ነው፣ ቤት ነኝ የፈጫሁት ማለት ነው እኔ። እንዲሁም አራት ጅብና ኬሪ። ዝብዳ ሁሉንም አልጨምረውም። 30 ሚል የሚያክል የምጨምረው ማለት ነው፣ 30 ግራም የሚያክል ጨምራለሁ። እንዲሁም ምን ጨምራለሁ? ሶስት ማንኪያ ወተት፣ ትንሽዬ ቫኒላ፣ ጥሩ ሽታ እንዲሰጠን ማለት ነው። ወተቱን እያየን ነው የምንጨምረው። ለምን እንዳይቀጥንብን፣ ቆንጆ እስከሚሆንልን ድረስ እያየን ማለት ነው። አሁን ትንሽዬ ምጨምሬበታለሁ አሁንም ወፍራም ነው ግን በማንኪያ በማንኪያ እያዋሃድኩት እጨምራለሁ ማለት ነው። እና ትንሽ ትንሽ ነው መጨመር ያለባችሁ ለምን መሰላችሁ? ቆንጆ እንዲሆንልኝ የምንፈልገው አሁን ላይለው ስናፈስ እንደዚህ ዲዛይን ማድረግን ብንፈልግ ቀጥኖ ከሆነ የምንፈልገውን ዲዛይን ሊያስደርግን አይችልም እና ምርጥ ከሆነ ግን እንደ ፍላጎታችን ማድረግ እንችላለን። አሁን ቆንጆ ነው የሆነልኝ ማሻላ እና ሶሱ በጣም ደሞ ሀንም በጣም አሪፍ ሶስ ነው። በእንደዚህ አይነት መልኩ ተጠቀሙላችኋለሁ እና ኢንሻአላህ ሶሱን ከጨረስኩ በኋላ ፍሮናይን ወይ ኦቭኔን ይለኩሳለሁ። የሚለኩሰው በ180 ዲግሪ ብረቱ ደሞ የምናረገው በመሃለኛው ብረት ነው የምናረገው ከላይ ከታች በመሃለኛው ያለው ማለት ነው። 12 13 ደቂቃ ነው የሚፈልገው ማለት ነው። ስለዚህ እናንተ ብዙ እሳት ላይ እንዳታስቆዩት እንዳይደርቅባችሁ። 12 13 ደቂቃ በቂው ነው። አሁን በእንደዚህ አይነት መልኩ ከቀባን በኋላ ማሻላ ተባረከላ አያችሁ፣ በስለውልኛል፣ በጣም በሚያምር መልኩ ኢንሻላ። አሁን ደግሞ ቅድም የሰራነው ሶስ እናፈስበታለን። ሌላ ደግሞ የምናደርገው ከፈለገን እንጨምራለን፣ ካልፈለገን ግዴታም አይደለም። አሁን ጨርሰናል። እንሻላ በዚህ አጋጣሚ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ሰራ እንዲደርሳችሁ አድርጉ። እንዲሁም ላይክ አድርጉልኝ ሼር በማድረግ ተባብሩኝ እላቸዋለሁ። እንሻላ አያችሁ፣ በጣም በሚያምር መልኩ በእንደዚህ አይነት ማቅረብ ትችላላችሁ። በፈለጋችሁትን መልኩ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንሻላ በሌላ ቪዲዮ ውስጥ ከምንገናኝ እናንተም እኔም ቸር ያቆየን። ቻው ቻው።